ስራ ውስጥ እነዚህን ጉዳዮች ችላ ማለት የቢዝነሱን ህይወት እንደማጥፋት ይቆጠራል። ሰላም ጤና ይስጥልን ውድ የአብራሪ ቲዩብ ቤተሰቦች እንደምን አላችሁ? ኖ ለዛሬ እንግዲህ በንግድ ስራ ውስጥ የሚያስፈልጉንን አራት መሰረታዊ ጭብጦች አዘጋጅቼ እየላችሁ መጥቻለሁ። እስከ መጨረሻው ከተከታተላችሁኝ በንግድ ስራ ውስጥ በሚገባ ሊጠቅሟችሁ የሚችሉ አራት መሰረታዊ እውቀቶችን ትጨብጣላችሁ ማለት ነው። ቀጥታ ወደ ሀሳቡ ነው የምናልፈው አንድ፣ በንግድ ዓለም ውስጥ የተሰማራ ግለሰብም ሆነ ድርጅት ቢኖረው ተብሎ ከሚታሰበው እውቀት መካከል የመጀመሪያው የሕግ እውቀት ነው። የሕግ እውቀት ሲባል በንግድ ዓለም ውስጥ ከሀገሪቱ የንግድ ሕግ ወይም ኮመርሻል ኮድ ጀምሮ በተዋረድ ያሉ ልዩ ልዩ የህግ ድንጋጌዎችን መሰረታዊ የሆነ እውቀት መጨበት በቢዝነስ ዓለም ውስጥ ስኬታማ ሆነን ለመቀጠልና በህግ ተጠያቂነት ሊያጋጥመን ከሚችል የንግድ ኪሳራ ነፃ ያደርገናል ማለት ነው። ይህም ሲባል እንግዲህ የንግድ ህጉ መሰረታዊ በሆኑ የቢዝነስ አሰራር ጉዳዮች ላይ ምን ይላል የሚለውን በተወሰነ መልኩ ማወቅ ያስፈልገናል ማለት ነው። ሁለተኛው የታክስ ወይም የግብር ህግ እውቀት ነው። በሀገራችን በተለይ በርካታ ንግድ ተቋማት ስራ እንደጀመሩ በጥቂት ዓመታት ውስጥ ሲዘጉ እንመለከታለን። እነዚህ ተቋማት ከሚዘጉባቸው መሰረታዊ ጉዳዮች መካከል አንደኛውና ዋነኛው ከግብር ጋር በተያያዘ ወይም ከታክስ ግዴታን ካለመወጣት ጋር በተያያዘ በሚያጋጥማቸው የህግ ተጠያቂነት ምክንያት ነው። ይህን ስንል የታክስ ህግ እውቀት ኖረን ማለት በዚህ ምክንያት ቢዝነሳችን ከሚደርስበት ኪሳራና ከሚያጋጥመው መሰናክል መጠበቅ እንችላለን ማለት ነው። ስለዚህ የሀገሪቱን የታክስ ህግ ከሞላ ጎደል እውቀት ቢኖረን ብንይዝ ንግዳችን ወይም ቢዝነሳችን በውጤታማነት ከህግ ተጠያቂነት ነፃ በሆነ መንገድ መምራት እንችላለን ማለት ነው። ከታክስ ህግ ቀጥሎ በሀገሪቱ የሚወጡ ንግድ ስራን እየተመለከቱ ደንቦች መመሪያዎችና ልዩ ልዩ ወቅታዊ ድንጋጌዎች ብናውቅ የቢዝነስ እንቅስቃሴያችንን ከአዋጆች ከደንቦችና ከመመሪያዎች አንፃር ያለምንም ተጠያቂነትና ያለምንም የህግ መሰናክል መምራት እንችላለን ማለት ነው። ከዚሁ ጋር ተያይዞ ዱስ ኤንድ ዱ ኖትስ ወይም ደግሞ የተፈቀዱና የተከለከሉ እንደዚህ እንደዚህ እንደዚህ ብታደርጉ ወይም እንደዚህ እንደዚህ እንደዚህ ደግሞ ባታደርጉ እንደዚህ አይነት የህግ ቅጣት ይጠብቃችኋል የሚሉ ኮመን የሆኑ ጉዳዮች ይኖራሉ። ብዙ ጊዜ ልብ ስለዚህ እንደሱ አይነት ነገሮችን በሚገባ በመከታተልና መሰረታዊ የሆነ የህግ እውቀትን በመጨበጥ የንግድ ስራችንን በህግ ተጠያቂነት ከሚመጡ ቅጣቶች ነፃ በሆነ መንገድ ስራችንን ማከናወን እና ውጤታማ በሆነ መንገድ ንግዳችንን መምራት እንችላለን ማለት ነው። ሌላኛው ከህግ እውቀት አንጻር ልናውቀው የሚገባ መሰረታዊ ጉዳይ ምንድን ነው? የህግ ጥሰቶችና ውጤቶቻቸው ወይም የሚያስከትሉት ውጤት ግንዛቤ በመጠኑ ሊኖረን ይገባል። ይህም ሲባል እንግዲህ በሀገሪቱ ከ ንግድ አሰራር ጋር በተያያዘ አንዳንድ ጉዳዮች ወደ ፍርድ ቤት ክርክር ይቀርቡና እንግዲህ የሀገሪቱ ከፍተኛ ፍርድ ቤት በሰበር ሰሚ ችሎት በሚያሳልፋቸው የመጨረሻ ውሳኔዎች በጥራት መልኩ ተዘጋጅተው እንደ ህግ እውቀት ማስጨበጫ እንዲሆኑ ለማህበረሰቡ በገበያ ላይ ይውላሉ። ስለዚህ እነሱን ድንጋጌዎች እነሱን የህግ ጥሰት ውጤቶችና የተሰጣቸውን የመጨረሻ ውሳኔ በመከታተልና በነሱ ላይ የተመሰረተ እውቀትን በማዳበር ንግድ ስራችንን ለህግ ጥሰት ባልተጋለጠ እና ግን ባከበረ መልኩ በውጤታማነት መምራት እንችላለን ማለት ነው። ስለዚህ የሕግ እውቀት የመጀመሪያውና ወሳኝ የሆነ በንግድ ዓለም ውስጥ በተሰማራ ሁሉ ሊጨብጠው ሊያውቀው የሚገባ አንድ መሰረታዊ እውቀት ነው ማለት ነው። ወደ ሁለተኛው በንግድ ዓለም ውስጥ ያለ ሰው ሊጨብጠው ወደሚገባ እውቀት እንለፍ። ይህ እውቀት እንግዲህ የአካውንቲንግ እውቀት ወይም ደግሞ የሂሳብ መዝገብ አያያዝና እሱን ተከትለው የሚመጡ ጉዳዮችን የተመለከተ እውቀት ነው። እንግዲህ አንድ በቢዝነስ ዓለም ውስጥ የተሰማራ ግለሰብ መሆነ ድርጅት መሰረታዊ የሆኑ የሂሳብ መዝገብ አያያዝ እውቀቶች ሊኖሩት ይገባል። ይህም ሲባል ምንድን ነው እንግዲህ የመጀመሪያው የሂሳብ መዝገብ አያያዝ ወይም የቦክኪፒንግ የምንለው በመሰረታዊነት እሱ እውቀት ሊኖረው ይገባል። ከሂሳብ እውቀት ደግሞ ሌላኛው የሂሳብ መግለጫዎች ንባብና ትርጓሜ እውቀት ሊኖር ይገባል። ይህም ሲባል በዋናነት የንግድ ድርጅቶች የሚያዘጋጇቸው እና የቢዝነሳቸውን ወቅታዊ አቋም ከሚገመግሙባቸው የሂሳብ መግለጫዎች መካከል ሶስቱን በዋናነት ማየት እንችላለን። ለምሳሌ አንደኛው ባላንስ ፊት የምንለው ወይም የሀብትና እዳ መግለጫ የሂሳብ ሚዛን የምንለው ነው ይሄ ነው። ስለዚህ ባላንስ ፊትን እንዴት እናነበዋለን? እዛ ላይ የተቀመጡ ሀብቶች፣ እዳዎች ወይም አሴትስ ሊያቢሊቲ፣ ና ካፒታል የሚባሉ ጉዳዮችስ አንድምታቸው ምንድን ነው የሚለውን ደግሞ ማወቅ ይኖርብናል ማለት ነው። ሁለተኛው የሂሳብ መግለጫ አይነት ኢንካም ስቴትመንት ወይም ደግሞ ፕሮፊት ንድ ሉስ ስቴትመንት የምንለው ማለት ነው። ወይም ደግሞ የትርፍና ኪሳራ መግለጫ ማለት ነው። ይሄ የትርፍና ኪሳራ መግለጫ ደግሞ አንድ ድርጅት በተወሰነ ጊዜ ውስጥ ባደረገ የስራ እንቅስቃሴ ምን አይነት ትርፍ ወይም ምን አይነት ኪሳራ አገኘ አጋጠመው የሚለውን የምናይበት ነው። ስለዚህ ይህንንም በደንብ ማንበብ መቻል አለብን። ይህን ማንበብ መቻል ማለት በየጊዜው የቢዝነሳችንን የትርፍና የኪሳራ አቋም በቀላሉ መገምገምና ማወቅ እንችላለን። ቢዝነሳችን ያለበትን ደረጃ በቀላሉ መገንዘብ አንደርስታንድ ማድረግ እንችላለን። ሶስተኛው የሂሳብ መግለጫ የካሽ ፍሎ ስቴትመንት የምንለው ወይም የጥሬ ገንዘብ ፍሰት መግለጫ ወይም ማሳያ ነው። ይሄ ደግሞ ቢዝነሳችን በጥሬ ገንዘብ ከተለያዩ የሥራ እንቅስቃሴዎች ያገኘውን ገቢ በጥሬ ገንዘብ መልኩ የሰበሰበውን ገቢ እናያለን። ከዛ ደግሞ ወጪ ያደረገው እነዚህን ስራዎች ለማከናወን ያወጣውን የጥሬ ገንዘብ ወጪን መዘግብ እና ከዛ ኔቱን ምን ያህል የጥሬ ገንዘብ ኔት አለን በፖዘቲቭ ነው በኔጌቲቭ ነው የሚለውን እናያለን ማለት ነው። ይህንን እንግዲህ በተለይ ባንኮች በዋናነት ይፈልጉታል። ለምንድን ነው የሚፈልጉት? አንደኛ ንግዱም ብድር ቢያበድሩት በብድር መክፈያ ጊዜው ለምሳሌ በየሩብ ዓመት ወይም በየሶስት ወር የሚመልስ ከሆነ በዚያ የመመለሻ ጊዜ ውስጥ በቂ የሆነ ለብድሩ መክፈያ የሚሆን ካሽ ማመንጨት የሚችል ቢዝነስ ነው የሚለውን ለማየት ነው። ሁለተኛ ደግሞ ካሽ ፍሎ ስቴትመንት ወይም ጥሬ ገንዘብ ፍሰት ማሳያ የሂሳብ መግለጫ ሲሰራ በዋናነት በሚሰበስበው ጥሬ ገንዘብ ውስጥ ሁለት አይነት ጉዳዮች አሉ። አንደኛው ሜን ኦፕሬቲንግ አክቲቪቲስ ላይ የተሰበሰበው ካሽ ምን ያህል ነው? ከሜን ኦፕሬቲንግ አክቲቪቲው ካልሆነ ብዙ ካሽ የተሰበሰበው ባንኮች በጥሩ መንገድ አያዩትም። ለምን? ከዋናው አክቲቪቲ በሚሰራው ቢዝነስ ያልተሰበሰበ ካሽ ግን የቢዝነሱን ጥንካሬ አያሳይም ማለት። ስለዚህ በዚያ መንገድ ባንኮች በከፍተኛ ትኩረት የሚያዩት አንደኛው የሂሳብ መግለጫ ካሽፍሎ ስቴትመንት ስለሆነ፣ እሱም እንዴት ይነበባል፣ እንዴት ስናዘጋጃለን፣ እንዴት ይታያል የሚለውን በደንብ ማወቅ መቻል አለብን። በዚህ ዙሪያ እንግዲህ እነዚህን የሂሳብ መግለጫዎች በግለሰብ ደረጃ በተለይ ፐርሰናል ፋይናንስ ላይ እንዴት አድርገን እንደምናዘጋጅ ቀጣይ ቪዲዮ ለመስራት ያዘጋጀውታለ እሱ እንሰራላቸዋለሁ። ፐርሰናል ላይፍ ላይ ፐርሰናል ፋይናንስ ላይ እንዴት አድርገን ፐርሰናል ባላንስ ፊት ፐርሰናል ኢንካም ፐርሰናል ካሽ ፍሎ ስቴትመንት አዘጋጅተን በግል ህይወታችን ላይ ተግባራዊ እናደርጋለን ከቢዝነስም ባለፈ የሚለውን በዛ ቪዲዮ የምታዩት ይሆናል ማለት ነው። ሌላኛው ከዚሁ ከአካውንቲንግ ወይም ከሂሳብ አያያዝ እውቀት አንጻር የንብረት የእዳና የካፒታል ወይም ደግሞ የአሴት የሊያቢሊቲ ና የካፒታል ወይም ደግሞ ወረት የምንለው አጠቃላይ ምንነትን ማወቅና መረዳት ሌላኛው ከሂሳብ አያያዝ እውቀት ውስጥ ሊኖረን የሚገባው ጉዳይ ነው ማለት። ይህ ሲኖረን እንግዲህ የድርጅታችን አጠቃላይ የሂሳብ አቋም ወይም ደግሞ ድርጅታችን ያለበትን አጠቃላይ ወቅታዊ የቢዝነስ ሌብል ስታተሱን በቀላሉ አንደርስታንድ ማድረግ እንችላለን። ከዚህ አንጻር ቀጣይ ውሳኔዎችን ለማሳለፍ አንቸገርም ማለት ነው። መልካም፣ ሶስተኛው እንግዲህ አንድ የንግድ ስራ የሚሰራ ሰው ሊኖሩት ከሚገቡት እውቀቶች መካከል የኢንቨስትመንት እውቀት ነው። የኢንቨስትመንት እውቀት ስንል እንግዲህ የመጀመሪያው የተለያዩ ኢንቨስትመንት አማራጮች የሚሰጡትን የትርፍ መጠን አናላይዝ ማድረግ ማለት ነው። ወይም ደግሞ በዚህ በሙያው ቋንቋ ሪተርን ኦን ኢንቨስትመንቱን አንደርስታንድ ማድረግ ነው። ሌላኛው እንግዲህ ስለ ኢንቨስትመንት ዘርፎች አደጋና መልካም ዕድል ወይም ሶት አናላይዝ መስራት እንዴት ይሰራል የምንለውን ስትሪንግዝ፣ ዊክነስ፣ ኦፖርቹኒቲና ትሪት የሚሉትን ጉዳዮች ከዛም ማለፍ ብለን ማየት መቻል አለብን ማለት ነው። ሌላኛው እንግዲህ የኢንቨስትመንት አማራጮችንና ውጤቶቻቸውን ከጊዜ አንፃር ማየት መቻል ይኖርብናል። ይህ ምንድነው የአጭር ጊዜ የመካከለኛ ጊዜና የረዥም ጊዜ የኢንቨስትመንት አማራጮችን በማየት እነዚያ የኢንቨስትመንት አማራጮች ደግሞ መቼ ነው ጥሩ የሚሆኑት አናላይስ መስራት መቻል ይኖርበታል። ሌላኛው እንግዲህ በኢንቨስትመንት ውስጥ ሁለት ጉዳዮች አሉ። አንደኛው ስፔሲፊኬሽን ነው ወይም ስፔሻላይዜሽን የምንለው በአንድ የንግድ ወይም የኢንቨስትመንት አይነት ስፔሻላይዝ አድርገን እዛ ላይ ሙሉ ገንዘባችንን ወጪ አድርገን ኢንቨስት አድርገን መስራት መቻል አለብን ይላሉ አንዳንድ ባለሙያዎች። አንዳንዶቹ ደግሞ አይ ኖ እሱ አይደለም የሚያዋጣው ዳይቨርሲፋይ ማድረግ ነው። ስለዚህ የዳይቨርሲፊኬሽን እና የስፔሻላይዜሽን ጽንሰ ሀሳቦች በኢንቨስትመንት ውስጥ የእኛን ትኩረት የሚጠይቁና የተሻለ አናላይስ ሰርተን ውሳኔ ልንደርስባቸው የሚገቡ ሀሳቦች ናቸው። ሌላኛው ከኢንቨስትመንት አንፃር እንግዲህ ስለ ገቢ አይነቶች ማወቅ አለብን። በዋናነት ባለሙያዎች የገቢ አይነቶችን በሦስት ትላልቅ መደቦች ያስቀምጧቸዋል። የመጀመሪያው ኤርነድ ኢንካም ነው ወይም እኛ ጉልበታችን ኢፈርታችን፣ ቀጥታ ዳይሬክት ሊያውጥተን አውጥተን የምናገኘው ሲሆን ለምሳሌ ደሞዝ መውሰድ እንችላለን። የጉልበት ስራ ክፍያን፣ የቀን ክፍያን ማግኘት እንችላለን። ሁለተኛው ፓሲቭ ኢንካም ወይም አን ኤርነድ ኢንካም ነው። የኤርነድ ኢንካም ተቃራኒ ነው። የእኛ ዳይሬክት የሆነ ኢፈርት ሳይኖርበት የምናገኘው ገቢ ነው። ይህም ለምሳሌ የቤት ኪራይን መውሰድ እንችላለን መጽሐፍት አዲስ ፈና አሳትመን ከዛ በኋላ በተከታታይ ሶስተኛ አራተኛ ህትም ሲወጣ ከዛ ሽያጭ የምናገኘውን ሮያሊቲ የምንለው ገቢ ልንወስድ እንችላለን። ሶስተኛው የገቢ አይነት ፖርትፎሊዮ ኢንካም ወይም ደግሞ ኢንቨስትመንት ኢንካም የምንለው ነው። ይሄ ደግሞ ገንዘባችን የሆነ ቦታ ላይ ኢንቨስት በማድረግ ከዛ ኢንቨስትመንት የምናገኘው ሪተርን ወይም ትርፍ ወይም ገቢ ነው። ይህ ማለት ለምሳሌ ከአክሲዮን ዓመታዊ ትርፍ ክፍፍል የምናገኙ ሊሆን ይችላል። ቢዝነስ ገንብተን እሱም ቢዝነስ እንደገና ወደ አክሲዮን አስገብተን ለህዝብ በመሸጥ የምናገኙ ገቢ ሊሆን ይችላል። ስለዚህ ስለ ሶስቱ የገቢ አይነቶች ጠቀሜታና ስለ ልዩነቶቻቸው በማወቅ የትኛው የገቢ አርዕስት ውስጥ የሚያስገኝ ስራ ላይ ብሰማራ ውጤታማ ሊያደርገኝ ይችላል የሚለውን አንድ የንግድ ሰው ወይም ቢዝነስን ራን ሊያደርግ የሚፈልግ ሰው እውቀት ቢጨብጥ ውጤታማ የሆነ የንግድ ስራ ማከናወን ይችላል ማለት ነው። እንግዲህ ሌላኛው እና የመጨረሻው በዚህ በኢንቨስትመንት እውቀት ዙሪያ ምንድን ነው የገንዘብን ውጤታማ እንቅስቃሴ መረዳት ነው ወይም ሊቨሬጅንግ ገንዘባችንን እንዴት አድርገን በውጤታማነት ማንቀሳቀስ እንችላለን እንግዲህ ከዚህ አንጻር አንድ ሩል አለ ሩል ኦፍ ሰቨንቲቱ ወይም የ72 ህግ የሚባል ህግ አለ የ72 ህግ ማለት ወደ ኢንቨስትመንት ያዋልነው ገንዘብ ራሱን መልሶ እጥፍ ለማድረግ ምን ያህል ዓመት ይፈጅበታል የሚለውን ለማወቅ ነው ይህንን ለማወቅ ምንድን ነው ለሬት ኦፍ ሪተርኑ 72ን በማካፈል የምናገኘው ለምሳሌ በእኛ ሀገር ዝቅተኛው ባንክ ወለድ 7 ፐርሰንት ነው። ስለዚህ 72ን ለ7 ፐርሰንት ብናካፍል ስንት ዓመት ፈጅቶ በባንክ ያስቀመጥነው ገንዘብ እራሱ ንጥፍ ያደርጋል የሚለውን ማግኘት እንችላለን። በቀላሉ ወደ 10 ዓመት በላይ ይፈጅበታል ማለት ነው። አንድ በኢትዮጵያ ዝቅተኛው በ7 ፐርሰንት ወለድ የተቀመጠ ገንዘብ ስለዚህ ሌሎች የኢንቨስትመንት አማራጮችንም በዚህ መንገድ ገንዘባችን የት ላይ ብናስቀምጠው በቶሎ ራሱን እያባዛ እጥፍ እያደረገ ይሄዳል የሚለውን ለመለካት የምንጠቀምበት ነው ይህንን መገንዘብ አንድ በንግድ ዓለም ውስጥ ለተሰማራ ግለሰብ ውጤታማ የሆነ ቢዝነስ ስራ እንዲሰራ ያግዘዋል ማለት ነው መልካም እንግዲህ ወደ መጨረሻው ደርሰናል አራተኛውና በዚህ በሀያ አንደኛው ክፍለ ዘመን የንግድ ሰው ሊያውቀው የሚገባ ነገር እንግዲህ የመረጃ እውቀት በተለይ የኮምፒውተር ሳይንስ እድገትን ተከትሎ እነዚህ የኢንፎርሜሽን ኤጅ ተፈጥሯል ማለት ነው። ይሄ ደግሞ የኢኮኖሚ ማህበረሰቡን ጋብ ወደ አራት ሌብል እንዲሰፋ አድርጎታል። እንግዲህ ሪች ሚድል ክላስ እና ፖር የነበረውን ወደ ሱፐር ሪች፣ ሪች፣ ሚድል ክላስ፣ ፖር እንዲሆን አድርጎታል። ወይም ደግሞ ከፍተኛ የሆኑ ባለሀብቶች ቢሊየነር የምንላቸው ሚሊየነር የምንላቸው እንዲፈጠሩ አደረገን። በሃያ አንደኛው ክፍለ ዘመን በመረጃ ዙሪያ ሁለት ነገሮች አሉ። አንደኛው መልካም ጎኑ ሁለተኛው መጥፎ ጎኑ ነው። መልካም ጎን የምንለው መረጃ በዚህ ዘመን በቂ በላይ በሆነ ሁኔታ በነፃ መገኘቱ ነው። ብዙ ወጪ ሳናወጣ እጅግ በርካታ የሆነ የመረጃ ክምችት በቀላሉ ማግኘት እንችላለን። መጥፎ ጎኑ ነው። ለምን በቀላሉ ያገኘነውን የመረጃ ክምችት ደግሞ ጠቃሚውን ከጎጁ ለይተን መጠቀም ካልቻለን፣ መጥፎ ጎኑ ያገኘን መረጃ እንዳገኘን እየዋጥም በቢዝነስም በግል ህይወታችንም ኪሳራ እንዲደርስብን ያደርጋል ማለት ነው። ስለዚህ ምንድነው አንደኛ ስለምንሰራው የንግድ ስራ በቂ የሆነ መረጃ መያዝ መቻል አለብን። የኢኮኖሚውን እንቅስቃሴ ተጽዕኖ የሚያሳድሩ እንደ ብሔራዊ ባንክ የሚወጡ ባንክን አፌክት የሚያደርጉ የባንክ እንቅስቃሴን የሚመለከቱ ድንጋጌዎች፣ የኢኮኖሚውን አጠቃላይ ከማክሮ ኢኮኖሚ አንጻር የሚወጡ ለምሳሌ በባለፈው በሀገራችን እንደወጡት አይነት ህጎች፣ ትልልቅ ድርጅቶች፣ የአክሲዮን ገበያዎች ሁኔታ ትሬንዳቸውን መከታተል እንግዲህ በንግድ ዘርፉ ላይ ተጽዕኖ የሚያሳድሩ ጉዳዮች ናቸው። እነዚህን እና የመሳሰሉት ትልልቅ ጉዳዮች የተመለከቱ መረጃዎች በየጊዜው አዳዲስ መረጃዎች ሲወጡ ካለን የንግድ ስራችንን በቀላሉ በመረጃ ላይ የተመሰረተ ውሳኔ በማሳለፍ መምራት እንችላለን። ሌላኛው እንደዚህ አይነት መረጃዎች ሲወጡ ደግሞ በእነዚህ መካከል ክፍተቶችን ማጥናት ወይም ሉፖልስ የሚባሉ ይኖራሉ ለንግድ ስራችንን በቀላሉ እንድንሰራና የንግድ ስራችን ውጤታማ በሆነ መንገድ መምራት እንድንችል የሚያግዙን ሉፖልስ አሉ ወይም መሿለጫ መንገዶች ማለት ነው። እነዚህ መሿለጫ መንገዶች ከሕጉ ውስጥ ሊያሰሩ የሚችሉ መንገዶች የትኞቹ ናቸው? የሚለውትን መረዳት በመረጃ ወይም በኢንፎርሜሽን እውቀት ውስጥ እጅግ ወሳኙ ነገር ነው ማለት ነው። ወይ የዕለት የገበያ መረጃዎች እንግዲህ ከምንሰራው ስራ አንጻር የእኛን ዳይሬክትሊም ባይሆን ኢንዳይሬክትሊ አፌክት ሊያደርጉ የሚችሉ የየዕለቱ የገበያ መረጃዎች እውቀት ሊኖረን ይገባል። ነው እንግዲህ እነዚህን መረጃዎች መከታተል መሰብሰብ ከዛ ደግሞ እነዚህን ፕሮሰስ ማድረግ ፕሮሰስ ማድረግ ሲባል ጎጁን ከጠቃሚው ለይተን ጠቃሚውን ደግሞ እንዴት አድርገን ለንግድ ስራችን በውጤታማነት መጠቀም እንችላለን የሚለውን እውቀት ሲኖረን የቢዝነስ ስራችን ይቀልልናል ማለት ነው። ይህንን መረጃ ፕሮሰስ ለማድረግ መረጃዎችን መመደብ ያስፈልጋል። በዋናነት እንግዲህ ወደ አራት አምስት መረጃ መመደብ የምንችልባቸው መንገዶች ይኖራሉ። አንደኛው ከጊዜ አንጻር ነው። ከጊዜ አንጻር ወቅታዊና ወቅታዊ ያሉ መረጃዎችን መለየት ከዛ ደግሞ ወቅታዊ መረጃዎችን ደግሞ የሚሰጡትን ጥቅም የአንድ ጊዜ ጥቅም ነው ወይስ ደግሞ ዘላቂ የሆነ ለረጅም ጊዜ የሚያገለግሉ መረጃዎች ናቸው የሚሉትን ለይተን መረጃዎችን ከጊዜ አንጻር መመደብ እንችላለን። ሁለተኛው ከተአማኒነት እና ከአሳሳችነት አንጻር መረጃዎችን ያገኘንባቸው ምንጮች ታማኝ ናቸው ከታማኝ ምንጮች የተገኘ መረጃ ነው ወይስ ደግሞ ኮምፒውተሮቻችን ወይም እነዚህ ተወዳዳሪዎቻችን እኛ ለማሳሳት የለቀቁት መረጃ ነው የሚለውን አናላይስ ማድረግ፣ በዛ መንገድ መረጃዎችን መድበን ማየት ይጠበቅብናል። ሶስተኛው ከአንጻራዊነት አኳያ እንግዲህ አንጻራዊ ሲባል አንድ ላሆን የሚያገለግሉ ሁለተኛ ደግሞ መረጃዎች ፎር ዘ ፊቸር የሚያገለግል ይኖራል። ስለዚህ መረጃዎችን ካላቸው ትስስርና ዝምድና አንጻር በየቡድን ቡድን ሰጥቶ በመመደብ ፕሮሰስ ማድረግ እንችላለን ማለት ነው። ሌላኛውና የመጨረሻው እንግዲህ ከምድብ አንጻር ነው። ይህ የምድብ አንፃር አንጻር ምንድነው እጅግ ጠቃሚ የሆኑትን ወይም ሚስጥራዊ መረጃዎችን እንዲሁም ደግሞ መካከለኛ የሆነ ሚስጥራዊነት ያላቸው እና ምንም የሚስጥራዊነት ጉልበት የሌላቸው እንደ መረጃዎች በመለየት ጋጓ መጠቀም እንችላለን ማለት ነው። የመረጃ ሚስጥራዊነት በብዛት በንግድ አለም ውስጥ ብዙ ነጋዴዎች የሚጠቀሙበት እና ንግዳቸውን በውጤታማነት የሚያከናውኑበት መንገድ የመረጃ ሚስጥራዊ የሆነ አያያዝ መልካም ውድ የአብራሪ ቲዩብ ቤተሰቦች፣ ለዛሬ ያስኩላችሁ ይንን ይመስል ነበረ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ወደ ዩቲዩብ ቁም ነገር ለመከታተል የምትመጡና ለአብራሪ ቲዩብ አዲስ ሲሆናችሁ አብራሪ ቲዩቡን ሰብስክራይብ ማድረግ አትርሱ። ስለ ቪዲዮ ያላችሁን ሀሳብ አስተያየት በኮሜንት መስጫው አስቀምጡልኝ። ቀጣይ ቁም ነገር አዘል ቪዲዮዎችን ስለቅ የኖቲፊኬሽን መልእክት እንዲደርሳችሁ ደግሞ የድወል መልእክቷን ተጫኑ። ለዛሬው የነበረን በዚህ አበቃው። ሲዩ ኔክስት